መልካም ሰው ትባላለች። ሰው አይሰማም። ሰው አሁን የምታደርገው ምንድን ነው? መልካም ስራ የሰው ሀገር ነው ያለችው። በዚህ ቀዳዳ ነው የምታቀል የምናቃት ክርስቶስ ያውቃል? ዛሬ ግን ልደታዬ ከእሷ ጋር አራት ሰላም ሰላም ጤና ይስጥልኝ ውድ መልካም ሰው ቤተሰቦች እንዴት አላችሁ ሰላም ለናንተ ይሁን እግዚአብሔር ይመስገን እኔ ደህና ነኝ ዛሬ ትንሽ የመልእክት ነበረኝ እና ይኸው ብቅ ብያለሁ ካለሁበት በጎዳና ሻወር የሚታወቀው ወንድማችን አስማረና ሁለት ናቸው አስማረና ኤርሚያስ የሚባሉ በጎ የሚሰሩ ወንድሞቻችን ታውቋቸዋላችሁ በርግጠኝነት እነሱ አንድ ቪዲዮ ላኩልኝ እና አጋጣሚ እኔ ምንም አላረግኩም፣ እውነት ለመናገር ያው የዩቲዩብም ስም መልካም ሰው ስለሆነ ብቻዬን ያደረጉ ስለመሰላቸው ነው። ግን ከሁለት እህቶቼ ጋር ሆነ አንድ ትንሽዬ ልደታ ማርያም ብለን በማሰብ እንደ ማህበር አለችን እና በዛ የሆነ ገንዘብ ተላከና እነዚህን ወገኖቻችን ትንሽዬ ያው ምሳ አበሉና ቪዲዮ ላኩልኝና ወንድሞቻችን እናውቃቸዋለን። የወደቁትን በማንሳት ወገን ዘመድ የሌላቸውን በዘር በሃይማኖት ሳይለዩ እንደዚሁ እነሱን በማጠብ ጸጉራቸውን በመቁረጥ ብቻ ቪዲዮን ከዚህ በታች አደረግላቸዋለሁ። ከአይምሮ በላይ የሆነ ነገር የሚያደርጉ ሁለቱ ወንድሞቻችን ሌሎችም አጋዦች አሏቸው። እነሱ በጣም በጣም ብዙ ነገር ያደርጋሉ። የነሱ ዋጋ የሚያሰጥ ነገር እና እንደዚሁ አንድ ቪዲዮ ልከውልኛል፣ ሸር አረጋችኋለሁ። እውነት ለመናገር እኔ አድርጌ ሳይሆን እንደዚሁ እንዳልኳችሁ መልካም ሰው ቲዩብ ሲባል ያው ስሜን በመጥቀስ እንጂ እኔ ምንም አላደረግኩም። እዛ ላይ በጣም ስሜን ስላነሱት እንደው አይገባኝም። ያው እህቶቻችን የክርስትና ስማቸውን እዚህ ላይ እንጽፋለን፣ እነሱንም አብራችሁ ባርኳቸውና በዚሁ አጋጣሚ ግን ወንድማችንም እንድታግዙ ሊንኩን አስቀምጥላችኋለሁ። በእርግጥ የራሱም ዩቲዩብ ቻናል አለው። ከቻልኩን የመንገድ አድርጌው በዙም አቀርበው ና መልእክቱን የሚያስተላልፍ ይሆናል። እግዚአብሔር ይስጥልኝ። የእውነት ሳይገባኝ ስሜን እዚህ ቪዲዮ ላይ ብዙ አንስታችኋል። ተገብቶኝ አደለም፣ ግን ለሌሎች ያው ማስተማሪያ መንገድም ይሆናል በሚል ነው ቪዲዮን የምለቀው እንጂ፣ ሪሊ ስሜ በጣም በመንሳቱ አምነት ሀፒ ምንም አድርጌ አደለም እና ሁላችንም ከእህቶቼ ጋር ሆነን ነው ለዚህ በረከት የበቃ ነው። በቆ ማድረግ እውነት ለመናገር ለራስ ነው እንጂ ምንም ለነሱ አንድ ቀን ምሳ በልተው ምንም የሚጠቅም ሆኖ አይደለም። ግን ደግ ነገር ማድረግ እውነት እግዚአብሔር የሚደሰትበት ነገር እኛ የምንባረክበት ነገር ስለሆነ ነውና ቪዲዮውን ተከታተሉ። ልጆችንም ወንድሞቻችን ባርኳቸው። እኔ ከአይምሮ በላይ ነው የሚያደርጉት ነገር እና ሸርም ስላረጉን ጊዜውን ሸር አረጋቸዋለሁ። እንግዲህ መልካም ጊዜ መልካም ሰው ቲዩብን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ደግሞ ያለንን ቪዲዮ እንድትከታተሉ ጋብዛለሁ። መልካም ጊዜ ልደታ ማርያም አይደለች። ምክንያት ደግሞ እንድንበላ ምክንያት የሆኑን አንድ እህታችን ስሟ ራሱ ደስ የሚል ስም ነው። መልካም ሰው ትባላለች። መልካም፣ እስቲ መልካም ሰው ትባላለች። በባህር ማዶን ያለችው እቺ እህታችን ስለ ልደታ ማርያም ብላ አሁንም መልእክት ልካ፣ ቤተሰቦች አቅመ ደካሞችን ሰብስባችሁ መግቡልኝ ትምሰውውይሰትራራ ምነውስ፣ ማነው አሁን የምታደርገው ምንድን ነው? መልካም ስራአረ የሰው ሀገርን ያለችው በዚህ ቀዳዳ ነው የምታቀን የምናቃት ክርስቶስ ያውቃል። ዛሬ ግን ልደታዬ ከእሷ ጋር አራት ሆነ። መልካም ሰው እንግዲህ በስለ ልደታ ማርያም ብለሽ እነዚህ ቤተሰቦቻችንን እንድንመግብ ብሳ እንድናበላ ምክንያት ስለሆንሽን እመብርሃን ባለሽበት ቦታ ሁሉ እድሜና ጤናውን ትስጥሽ፣ እህታችን። ቀጣይም ደግሞ ከእኛ ጋር ብዙ ከአንቺ ብዙ ስራዎች እኛ ጋር መጥተሽ እንደምትሰሪ ተስፋ አለን። መብርሃን

ኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩትን ያባባ እንዴ ነው? ሻወር በኋላ የነበረው ከተራገፈ በኋላ ምን ተሰማሽ? ምን ነበር አው እህታችን እንግዲህ እንደምንመለከተው እንግዲህ ቅድም በነበረችበት ሁኔታ በጣም እኛም አልቅሰና ውስጣችን አልቻለም። የነበረባት ነገር በጣም ብቻ ያው እግዚአብሔር ያውቃል መቼም ውል የሁላችን ስራ እግዚአብሔር ነው የሚያውቁት። እና እህታችን እንዲሁም ፈልገን አረም ያገኘናት ለረጅም ጊዜ ለአመታቾች ጠፍታ ነበር። ከኛ አጋጣሚ መጣች፣ ራሷ መጣች፣ ራሱ መጣ መጣች፣ ንራት ከእንዲህ ቦታ ስትልም አጋጣሚ ስናያት ልብስ ሸፍኖቷል፣ ብዙ ነገሮችን ልብስ ሸፍኖቷል። ተባዩ እንዳልነበረ ቷ እንዳልነበረ ሰውነቷ ውስጥ የነበረ አሁን ጭንቅላቷ ፈነዳርቷል ፈነዳርቱ ቆስሏል። ስለዚህ ሙልጭ አርገን አውርደንላታል። ሊዲያም ወደ ራሴ ተመልሽ ያለው እያለች ነው ያለችው። ከኛ ጋር ደግሞ አሁን ወደ ምሳ ድበላ ወደ ውስጥ ልንገባ ነው ማለት ነው ላፍታ እንኳን አንችሎ እንግዲህ ቤተሰቦቻችን እንግዲህ እህቶቻችንን እንግዲህ አጥበን ላጭተን ካበቃን በኋላ ወደ ምሳ የበላን እንገኛለን። እህቶቻችንን ማር እግዚአብሔር ነውና እግዚአብሔር ይማረን። እህቶቻችንን ቀዳችሁ እንግዲህ ያው ዛሬ ቅዱስ ገብርኤል ነው፣ እንኳን አደረሳችሁ። ይህን ፕሮግራም የምትመለከቱ ቤተሰቦቻችን እንግዲህ ያው በእናንተ አማካኝነት እንደዚህ አይነት ቤተሰቦቻችን እየሰበሰብን ጸጉራቸውን እንቆርጣለን፣ ገላቸውን እናጠዋለን፣ እንደዚሁ የለበሱትን ደግሞ ከእናንተው በምናገኘው ልብስ እናለብሳቸዋለን ማለት ነው። መልካም ቀን። የጎዳናው ሻወር ቤተሰቦች እንግዲህ ዛሬ ዓርብ ነው፣ ጁምአ ነው፣ ገብርኤል ነው፣ ገብርኤል የአመቱ ገብርኤል ነው። እነዚህ ሁለቱም እንግዲህ ተገናኝተዋል። እንግዲህ እግዚአብሔር ይመስገን እነዚህ ወንድሞቻችን አግኝተናል። እኛ ያገኘነውን ወንድሞቻችን ቀን አንሰጥም፣ ቀን በቀን ባገኘነው ሰዓት እንላጫለን፣ እናጥባለን፣ እናለብሳለን። ሁላችሁ ከኢትዮጵያ ውጭ ያላችሁትም ኢትዮጵያ ውስጥ ያላችሁትም እንግዲህ ፕሮግራማችን ከኛ ጋር ነው ያላቸውን ተነስቶላቸው ደግሞ እያያቸዋቸው ነው። ይህ ሁሉም እንግዲህ እንደዚህ እነሱን አጥበን የምናለብሰው ከሳሙና ጀምሮ እስከ ልብስ ድረስ እናንተ በምትልኩልን እናንተ በሰጣችሁ ነውና፣ ሁልጊዜ እንደዚህ አይነት ወንድሞቻችን የምናነሳው ይህ ሁሉ እናንተ ባደረጋችሁልን ነው። እናንተ ስለምታደርጉልን እገዛ እግዚአብሔር እድሜና ጤና ይስጥልን። ወንድሞቻችን ዛሬ ገብርኤልና ጁሙዓ ናቸው። እንግ ዲህ እንኳን አደረሳችሁ። አይሰማም? እንኳን አደረሳችሁ። እነዚህ ሰዎች ቅድሞ አይታችኋቸዋል አይደል? ምን ይመስሉ ነበር አይደል? ስለዚህ ተባዩ ተራገፈ፣ ቆሻሻው ወረደ። ስለዚህ እንግዲህ የልቡን የሚያውቀው እንግዲህ እግዚአብሔር ነው አይደል? ስለዚህ እነዚህ እንግዲህ እንዲሁም የሀይምሮ ተኞች ናቸው። እግዚአብሔር ይመልሳቸው። አይንንዴ የዋርጉ ናቸው ሁላችሁ የዘራምስ የናዚ ልጅ ነው ወንድማችን እንግዲህ፣ ሁላችሁም የናዚ ልጆች ሼር ኮምፕሊክ እያደረጋችሁ ያላችሁ ግንቦታ ልመጣለን። ቤተሰቦች ዛሬ ባታ ማርያም ናት። በባታ ማርያም ቀን እንግዲህ ቆይታችን ዛሬ ደግሞ ምሳ ሰዓት ነው። ምሳ ቤተሰቦቻችን ሳና በላ ወንድማችን ከማል አግኝተነዋል። ዛሬ ከወንድማችን ጋር ትንሽ ቆይታ ጋር አደረጋለን እንግዲህ ቤተሰቦች እንግዲህ ቅድም እንደተገናኘ ነው፣ ይሄ ወንድማችን እንግዲህ አሁን እንግዲህ ሁሉም ነገር አሁን ቀልነት ሁሉ ነገር ስለሆነ የጥልነት ዛሬ ባታ ማርያም የኔ ናት፣ እናቴ ናት። ዛሬ ቀኗ የእሱ ናት፣ ደስ የሚል ነው። ወንድማችን እንግዲህ የናዝሬት ልጅ ነው። ባላችሁበት የናዝሬት ልጆች ሀያ ሶስት ቀበሌ ነው ወንድማችን እንግዲህ አምስት የናዝሬት ልጅ ነው ወንድማችን እንግዲህ ሁላችሁም የናዝሬት ልጆች ቺር ኮምፕሊክ እያረጋችሁ ያላችሁ ግንኙታ እንመጣለን። ወንድማችንን አሁን ሸኘ ወደ ናዝሪት እናንተም ተቀበሉና ከቤተሰቡ ጋራ ቀላቁት ማለት ነው። የናዝሪት ልጆች ባላችሁበት ሀገር ሰላማችሁ ይዛ አይዞ፣ አይዞ ና ኤርሚሳ እግዚአብሔር ደርሱ ልል እንደዚህ ከሀገር ጥቅፍ ወይኔ ወንድሜ እኔ ልቃጠልልህ የኔ ወንድም በመድሃን ያለ ነው ልብሱ፣ በመቀስ ነው የሚወጣው። ዛሬ እዚ ላይ ያለው ሰባይ ክርስቶስ ስንት ጊዜ ነው የጎዳና ሻወር ቤተሰቦች ዛሬ ደግሞ የመናዊ ሰው ነው። ምን ጋብዛችሁ ከኛ ጋር ነው። የሱፍ ይባላል፣ የሱፍ ይባላል፣ የሱፍ በጣም ውድ ቤተሰቦቻችንን እንግዲህ ዛሬ ማክሰኞ ነው። ማክሰኞ፣ ሮብን፣ እሁድም እና ቀን አልመርጥም። ያገኘናቸውን ወንድሞቻችን አባቶቻችንን ቆሽሸው ስናገኝ ይዘን እናጥባለን፣ ጸጉራቸውን ላጫለን፣ እናለብሳለን። ይህ ሁሉ ደግሞ የምናደርገው ከእናንተው በምናገኘው አልባሳት ከእናንተው ባገኘ ነው ማሽን እኛ ጉልበታችንን አንሰስትም፣ እናገለግላለን። ሁሌም የጎዳናው ሻወር በራችን ክፍት ነው እየመጣችሁ እንደዚህ አይነት በጎ ተግባርን አብራችን መሳተፍ ለምትፈልጉ በራችን ክፍት ነው። ች አሁን ደግሞ ይህ ስልኩን ይኸው ቁራሻውን እንዳል አውጥተን አጥበነው አጽድተነው፣ እንግዲህ ለዚህ ወንድማችንን አጥበነው ጸጉሩን አንስተን እንደዚህ እኮ አርገነዋል። እናንተ በላካችሁን ልብስ እንደዚህ ያሳምረዋል ማለት ነው። ሁሌም እናንተ የምትልኩት እንደዚህ አይነት ቤተሰቦች ላይ ነው የሚያርፈው። ይህንን ባደረጋችሁልን እግዚአብሔር እድሜና ጤና ይስጣችሁ፣ እናመሰግናለን። ምናምን ብቻ ረ ተዋኑላ እላዩ ላይ አለ። እንግዲህ አጋጣሚ መጥቶ ነው ያገኘ ነው። ሰዎች አይዞ አለን ልብስም በሳሙና በሁሉ የምትከተሉኝ ሰዎች፣ በቲክቶክም በፌስቡክ የምትመለከቱኝ ወንድሞችና እህቶቼ ዛሬ አንድ በገል ጋብዛችሁ ተከተሉ ኮፒ እያደረጋችሁ ለሌላው እንዲደርስ እንድትሆኑ ስንል እንጠይቃለን። እዚህ ወንድማችን ላይ እንግዲህ ቅማል ምናምን ብቻ ረን ተዋን ሁላ እላዩ ላይ አለ። እንግዲህ አጋጣሚ መቶ ነው ያገኘ ነው ይኸው ይኸው ተበይው አሁን እንግዲህ

ቅድም እንግዲህ ወንድማችን እንዳስቸገረን እንደያዝ ነው፣ ያው ሁሉ ነገር ረግፎ እግዚአብሔር ይመስገን ለዚህ በቅቷል ወንድማችን ሲል ምንድነህ የቅድሙ ልጅ ቀደም ሳቸግር ነበር። አሁን ስለዚህ እግዚአብሔር ይስጠልን፣ ያለበሳችሁ ሰዎች በናቸው። ሰው አረጋችሁኝ፣ አመሰግናለሁ ሁላችሁ። ይህ ሰው አረጋችሁን ከችግር ልብስ መቀየሪያ አመሰግናቸዋለሁ። ሁላችሁ አመሰግናለሁ። ቤተሰቦች የክረምት ብርብስ ላሳያችሁ ተከተሉ ኤውና የክረምት ብርብስ ይሄ ነው ቤተሰቦች ይሄን የወሰደ ምን ና ያውሉ ሙሉ ጤነኛ ሰላማችሁ ይብዛ ተከተሉ ፕሮግራማችን ይሄ ነው ቀኗ ቅዳሜ ነች። ቅዳሜ ቀየዋ ቀን የኔ ናት የሚለው ወንድማችን ዛሬ እንዲሁ እኛ ቀን ቅዳሜ፣ ሰኞ፣ እሑድ፣ አርብ አንልም። ወንድሞቻችንን ኢትዮጵያዊ እንዲሁ ባገኘናቸው ሰዓት እየሰበሰብን እናጥባለን፣ እንላጫለን። ዛሬ ደግሞ ቅዳሜ የእሱ ቀን ናት። እስቲ የኤርሚያስ የሚሆንስ ነው። እንግዲህ ዛሬ ቅዳሜ ነው፣ ማርያም ነች። እንግዲህ በማርያም ቀን ወንድማችንን አግኝተነዋል። ሽመልስ ይባላል ወንድማችን። ያው ልናጥበው ፀጉሩን እንደምታዩት ነው። ላዩ ላይ ከነ አቧራው ከነመኑ ተደምድሟል። እንግዲህ ወንድማችንን አጥበን እናንተ በምታምልጡለን ልብስ፣ እናንተ በሰጣችሁን ሳሙና፣ እናንተ በሰጣችሁን ማሽን ፀጉሩን ቆርጠን አጥበን ልብሱን እናለብሷለን ማለት ነው። መልካም ቀን መልካም ጊዜ ሆንላችሁ። ሰላም አሌም።